መውጣት የማይፈልጉና ያልወጡ ሰዎች አሉ፣ በህይወታችን መካከል እነዛን ሰዎች ደግሞ ማስወጣት የሚችለው እሱ ነበረ። ሩት ታየ የኔ ነብር የኔ አንደ በተ ሩቱ ለመውጣት የማይፈልጉት፣ በእናንተ ህይወት ውስጥ ለመውጣት የማይፈልጉት ሰዎችማ ማ እንዶ ከእናንተ ህይወት ከወጡ የት ሊትገቡ፣ ምን አይዲያ ይዘው ሊመጡ ማለት ነው። ነገር ግን ትክክል ነሽ። በእናንተ ህይወት ውስጥ ገብተው የሚያምሱት፣ እንደዚህ የሚበጠብጡት አንድ ለአንድ ማስወጣት የሚችለው ጋሽ አልቅበት ነበረ። ነገር ግን እንኳን አይደለ ሊ ወጣ እሱም ራሱ ከነሱ ጋር እየተጨማለቀ ይገኛል ማለት ነው። ውድ ተመልካቾች፣ ላይክ፣ ሽር፣ ሰብስክራይብ እያደረጋችሁ እስከመጨረሻው ከኔ ጋር ሆኖ ነብሯ። ዛሬ እንግዲህ በቢኒ ቤት መጥታ ነበረ ማለት ነው። አንዳንዶቻችሁ ደግሞ ለምንድን ነው በየቤቱ የምትመጪው ምንድን ነው የምትሉ፣ በሰላማችሁ ነው። ግን ቤተሰብ እሷ እኮ በጣም ልበቀና የልጅ ስማርት ናት። ሁሉም ሰው እንደሷ አድጎ ተለውጦ ማየትን የምትፈልግ ሰው ናት። ስለዚህ ምኑ እየሆናችሁ ነው? አንዳንድ ኮመንታተሮች ስላየሁኝ ነው፣ በውስጥም ስለተላከልኝ ነው ማለት ነው። እንግዲህ ላይክ ሼር ሰብስክራይብ እያደረጋችሁ ከመጨረሻው ከኔ ጋር ሆኑ። ሌላው ዛሬ በጣም ያስደስተኝ ነገር ቤተሰብ፣ በጣም የተደሰትኩበት ነገር ምንድን ነው፣ ሜላት የሩታዬ እህት ከዚህ በፊት እንግዲህ ጋሼና ማለት የአብርሃም ቤተሰቦች በጣም ተናግራ ነበር፣ በሚዲያ ማለት ነው። ዛሬ እንግዲህ ጎንበስ ብላ በእግራቸውን ወድቃ አልቅሳ ይቅርታ ጠይቃለች ማለት ነው። እንግዲህ ቅርታም የጠየቀችበትን ቪዲዮ ሩታ ለመጀመሪያ ጊዜ በእሷ ቤት ኮሚኒቲ ስትሸርተው ማለት ነው። እኛ ብዙ ጊዜ ተናግረን ነበር፣ ለምንድን ነው ለእህትሽን ሼር የማታደርጊላት የብዙ ሰዎችን ሼር እያደረግሽ እያልን ነበረ። ለካ ሩታዬ እ ሜላትን በተናገረችበት ነገር ውስጧ ቆስሎ ነበር ማለት ነው። ዛሬ ግን የባሏ ቤተሰብ የባሏ እናት አባትን ይቅርታ ስለጠየቀች በኮሚኒቲዋ ላይ ሼር አድርገዋለች ማለት ነው። ለማንኛው በይቅርታ ስለተገናኛችሁ ይቅርታ ስለተባባላችሁ እንኳን ደስ አላችሁ። የእውነት ጉዳዩ እኔም በደንብ ስለማቀው አንዳንድ ነገሮች በውስጥም በዛን ሰዓት ተልኮልኝ በጣም የሚከብድ ነገር ነበር ማለት ነው። ያ ሁሉ ነገር አልፎ ደግሞ ዛሬ ይቅርታ በመባባላችሁ በጣም ደስ ብሎኛል ማለት ነው። ውድ ተመልካቾቼ፣ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ እናንተ ሰላምታም አልሰጠዋቸው አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ፣ እንዲሁም የደወል ምልክቱን በመጫን ቤተሰብ ሊሆኑ ከዚህ ወይ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላይ አግብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ኮድዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳዳመጣችሁት የነ ሩታዬ የነ ቢኔና እንዲሁም ደግሞ የነጋሽዬ የነ ሜላት ቪዲዮ ነው ማለት ነው። እውነት ለመናገር እኔ በሜላት ቪዲዮ ዛሬ በጣም ተደስቻለሁ ማለት ነው። መቼም የሰው ልጅ ይቅርታ ተባብሎ ከጥፋቱ ማለት ጥፋቱን አውቆ ይቅርታ ሲጠይቅ በጣም ነው ደስ የሚለው ማለት ነው። እናም በጣም ተደስቻለሁ በሜላት ቪዲዮ ማለት ነው። ነገር ግን ወደ ዋና ወደ መጣሁበት ስገባ ሩታዬ፣ እንግዲህ ዛሬ እነ ቢኒ ወይም ደግሞ እነ ፈረጆ ይዘዋት መጥተው ነበረ። እኛ ብዙን ጊዜ ስትነጋገሩ፣ ከሰው ጋር ስትነጋገሩ ያለ አስፈላጊ መንገድ ትሄዳላችሁ። ሰው ለአንዴና ለመጨረሻ ሁለታችሁ ብቻ የምትገናኙበት የምታወሩበት መንገድን እንፈልግላችሁ። በቃ ሁለታችሁ ተነጋግሯችሁ ፍቱ ብለው እንግዲህ ዛሬ ይዘዋት በመጡት ሩታዬ ምንድ ነው የተናገረችው? በሁለታችን መካከል መውጣትን የማይፈልጉ ሰዎችን አሉ። እነዚህ ሰዎችን ደግሞ ማስወጣት የሚችለው እሱ ብቻ ነው። እሱ ደግሞ መውጣትን አይፈልግም ብላለች ማለት ነው ሩታዬ። መውጣትን ከዛ ውስጥ መውጣትን ስለማይፈልግ እሱን በፈለገው መንገድ መጓዝ ይችላል፣ እኔም በፈለግኩት መንገድን መጓዝ እችላለሁ ብላለች። ይሄን እርምጃ እንድትወስድ ያደረጋት ጋሻ ያልቅበት ነው ማለት ነው። ምክንያቱም ይሄ ነገር ብዙ ጊዜ ተናግራለች ሩታዬ ማለት ነው። ብዙ ጊዜ ተናግራለች በቃ አልፈልገው ሰው አለ ከሁለታችንን መካከል ስለዚህ፣ ልታስወጣልኝ እፈልጋለሁ ብላ እንግዲህ ብዙ መንገዶችን ከፍታለት ነበር፣ ለአብርሃም ማለት ነው። ብዙ እድል ሰጥታው ነበር፣ ነገር ግን እሱ እዛው ነው እየተዘፈቀ ያለው ማለት ነው። እሷ በቀጠረችውን ሰዓት ወይም በተቀጣጠሩ ሰዓት እንግዲህ ኦክሳይድ ትመጣለች፣ ያቺም ዝሩንቡጥ ማለት ነው ትመጣለች። እነዛም እቴቴዎች ከሱ እግር ስር ስር አይወጡም። ምክንያቱም ከነሱ ከወጡ ማለት ነው ቤተሰብ ከነዚህ ሁለት ልጆች፣ እንዳውም እኮ በዚህ ሁለት ቀን ራቅ ብሎ ከሮታ ጋር ተገናኝቶ ነበር ሁለት ቀን ማለት ነው። እና ምንድን አድርገው የመጡት ትላንትነት ጨራሽ እኮ የቁም ለቅሶ እያለቀሱ ሉባባዬ ሉባባዬ ሲሉ እኮ ነው የመጡት ማለት ነው እንዲህ ከአብርሃምና ከሮታ ከወጡ ከነሱ ህይወት ከወጡ እኮ መሄጃ የላቸውም። አይዲያ የሚባል ነገር የላቸውም ይጠርባቸዋል ማለት ነው። ስለዚህ ያለ ምክንያት አይደለም የሚያምሱት ማለት ነው። ግን ጋሽ ያልቅበት አልገባውም ማለት ነው። አልገባውም ሲያምሱት ማለት ነው። በቃ የወደዱት በቃ በጣም የሚያደንቁ ማለት ማድነቁ ተውት እና በጣም የሚወዱት የሚቀርቡት በቃ እንደወንድም የሚያዩት ነው የሚመስለው ማለት ነው። ነገር ግን አይደለም። እነዛ ትዳሩን እንዲበጠብት ከትዳሩ እንዲርቅ ከትዳሩ ሰጣ ገባ እንዲያያዝ ነው የሚፈልጉት ለእነሱ አይዲያ ሆኗቸው እንዲመጡ ማለት ነው። እንዳያችሁ ዛሬ አንዱ ቤት የሆነ ነገር ብለው ይመጣሉ፣ ከዛኛው ቤት ሌላ ነገር፣ በእነሱ በሩታና በአብርሽ አጀንዳ አድርገው ነው የሚመጡት ማለት ነው። ስለዚህ መቼም መቼም ሩታዬ የኔ ቅመም ማለት ነው። የኔ ቅመም፣ የኔ ነብር። መቼም ቢሆን መቼም፣ እነዛ ሰዎች፣ እነዛ ስልባ ቦቶች ማለት ነው፣ እነዛ አቴቴዎች መቼም ቢሆን ሊወጡ አይችሉም ማለት ነው። ጋሽ አልቅበትም፣ ከነሱ ከእነሱ ሕይወት መውጣትም አይፈልግም። በተለይ በተለይ እኔ ሴቷ ርምጥምጥ ማለት ነው። ሴቷ ርምጥምጥ እንግዲህ አንድ የወደደ ወንድ ልጅ እኮ እሱ ነው ዘፈን የሚጋብዘው ማለት ነው ሁሉ ነገር ይጋብዛችኋል ማለት ነው እትየር መጥምጥስ በቲክቶክ ወንድ የሚጋብዘው ስግ በግልበጭ እሱን ስትጋብዘው እንዲ ትናንትናማ ተሻሽሏል መሰለኝ መተቃቀፉ መሳሙም ቆጠብ አድርጓለች ማለት ነው እኛ መቆጠብን ብቻ ሳይሆን ከሱ ህይወት ውልቅ ብለሽ እንድትወጪ ነው የምንፈልገው ማለት ነው እውነቴን ነው ምልሽ ከሱ ህይወት ውልቅ ብለሽ እንድትወጪ ማለት ነው አቤት ሁለቱ እኮ ሲያምሩ እውነቴን ነው ምላችሁ ምንድን ነው ያለው ቢኒ ማለት ነው አብርሃም ምኑንም እንደማያምር ያወቅ ነው ካንቺ የተለያየ ቀን ነው ሲል ካንቺ የተራራቀ ቀን ነው ሲል እንዴ ቢኒ መጠርጠሩስ የአብርሃም ውበት እኮ ሩታ ናት የአብርሃም ውበት ነብሯ እስማርቷ ንግግር አዋቂዋ እውነቴ ነው ንግግሯ እኮ በሳል ነው በቀይ ትልቅ ሰው ንግግር ነው የምትናገረው ማለት ነው። እያንዳንዱን የምትናገራቸው ነገሮች አንድም ጠብ የሚል ነገር የለው ማለት ነው። ለድራማ ይሁን ለምንም ማለት ነው። ትማሩባት አላችሁ ቤተሰብ ማለት ነው። አዎ ጠብ የሚል ነገር የለው ማለት ነው። ሁሉንም ነገር በቀፍር ያለው ሀሳብ ነው የምትናገረው ማለት ነው። እና ውበቱማ የአብርሃም ውበት እሩታ ናት። አላወቀውም እንጂ ማለት ነው። ከዚች ርምጥምጥ ሲመጣ ውበት የለውም አብርሃም ውበቱ ግፍፍ ነው የሚለው ማለት ነው። ስለዚህ ጋሻ ከነዚህ ቴቴዎችና ከዚህ ርምጥምጥ ከእሷ ሕይወት ውልቅ ብለው ወተ ወደ ሚስት ሸብለን ልብትል የተሻለ ነው የሚሆነው ማለት ነው። ሌላው አንዳንድ እህቶቼ ማለት ነው ለምንድን ነው በየቤቱ የሚመጡት? የምትመጪው እነዚህ እኮ እያስመሰሉ ነው ምናምን የምትሉ ሰዎች ማለት ነው በሰላማችሁ ነው። እሷ አልሰማችሁም እናንተ በጣም የምወዳችሁ ወንድሞቼ ስለሆናችሁ ነው። ጸጉር ቤት ጸጉሬን እየፈታው ነበረ እያስፈታው ነበረ፣ ስለማከብራችሁ ነው የመጣሁት ብላለች ማለት ነው። ሩታ በጣም የምታከብራቸው የምትወዳቸው ወንድሞቿ ናቸው ማለት ነው። ሲቀጥል ደግሞ ሩታም ሆነ አብርሃም ማለት ነው እውነቴን ነው ምላችሁ በጣም ቀና ልብ ነው ያላቸው ማለት ነው። የትኛውንም ዩቱበር የትኛውንም ሰው ሰርቶ እንዲያድግ የሚፈልጉ ናቸው ማለት ነው። በየቤቱ በእያንዳንዱ ቤት የሚመጡት እኮ ዩቱበሮቹን ለማሳደግ ፈልገው እንጂ ለምንም ፈልገው አይደለም የሚመጡት ማለት ነው። ስለዚህ መልካምነታቸው ደግሞ ልንረዳቸው ይገባል ማለት ነው። በሆነ ባልሆነ ነገርን ቅስሟ ባትሰብሯት መልካም ነው ብዬ አስባለሁ። ለቀቅ አድርጓት። አንዳንድ ጊዜ ለቀቅ እንዴ እሷ መልካም ላሰበችው መልካም እንደሰራችሁ እናንተ ምን አቃጠላችሁ? ጉድ እኮ ነው። ሀብታም እንደሰጠ ድሃ ምን ይላል የሚባል ነገር አለ። ሶ እሷ መልካምነት ለፈለገችው ወንድሞቿ ለማሳደግ የፈለገችው እናንተ ለምን ተንጨረጨራችሁ? እህቶች እንዲህ ጥሩ አይደለም እኮ እሷ በቃ ለሄይር ለመስራት ነው በቃ ወንድሞቿን ለማሳደግ ነው የምትፈልገው ማለት ነው እንጂ እንደሌሎች እራስ ወዳድ ብትሆን በየቀኑ በየቀኑ በራሷ የዩቱብ ቻናል መጣ ዛሬ የት በደረሰች። ሶስት መቶ ሺህ ታልፍ ነበረ ሩታ ማለት ነው። አረ አብርሃም የደረሰበት ቦታ ትደርስ ነበር ስለዚህ አንዳንዴ ለቀቅ እያደረጋችኋት የእውነት እኔ ኮመንት በውስጥ የተላከልኝ ኮመንት አለ በጣም ነው የሚደብረው ማለት ነው ልቀቋት ትስራ በቃ ከማንም ሰው ትስራ ማለት ነው መብቷ ነው ምንድን ነው በግድኛ ሪሞት ባሽከረከርንሽ መንገድ ካልተሽከረከርሽ አላችሁ አንዳንድ ኮመንታተሮች ማለት ነው እንደ አማርኛ ጠፋብኝ ማለት ነው ለማንኛውም ስለነሱ ጉዳይ ይህን አክል ካልኩኝ ወደ ሜላ ስመጣ የእውነት እጅግ በጣም ደስ ብሎኛል ማለት ነው ጋሽዬ በጣም የገረመኝ ነገር እኔንም ብቻ ነው ይቅርታ ልትጠይቅኝ የመጣሽው ወይስ የፈጠረሽንን ፈጣሪ ይቅር እንዲልሽ ጠይቀሽዋል? ብለዋል ማለት ነው። ትክክል። እኛ ለፍጡሮች ብቻንም ሳይሆን ለፈጣሪያችንም ነው ዋና መጠየቅ፣ ይቅርታ ወይም ይቅር በለን ማለት ያለብን ለአላህም ጭምር ነው። ገባችሁ አይደለም? ስለዚህ ጋሽዬ የተናገሩት ለእኔ ብቻ ነው ወይ ይቅርታ ልጠይቅኝ የመጣሽው፣ እኔ ስጋ ለባሽ ነኝ፣ ዋናው ለፈጣሪሽ ነው እያሉ ነበረ ማለት ነው። እና ይቅርታ ስለተባባላችሁ እጅግ በጣም ደስ ብሎኛል። ጋሽዬ ረጅም እድሜ ከጤና ጋር ስጦት፣ አብዬንም ልክ እንደዛው ማለት ነው። እኔ ይቅርታ ስለተባባላችሁ በጣም ነው ምክንያቱም እነዚህ በቃ ወልደው ሊቀላቀሉ ነው። የእውነት በዛን ሰዓት የነበረው እኛ ውስጥ ላይ ነበረን፣ እኔ ራሱ ነበርኩኝ፣ ኢትዮ ቲጂ ነበረች። ያለውን ነገር በጣም የሚከብድ ነገር ነበረ ማለት ነው። በዛን ሰዓት በሜላት በኩል የነበረው ማለት ነው። ያ ሁሉ ነገር አልፎ ደግሞ ዛሬ በመታረቃቸው ይቅርታ በመጠየቋ እንደ ልጅ እንደ ታናሽ ይቅርታ በመጠየቋ በጣም ደስ ብሎኛል። ሩታዬንም ይሄን አይታ እንግዲህ ሼራ አድርጋላታለች ማለት ነው። ከዚህ የበለጠ የምትዋደዱ ላይ አድርጋችሁ እጅግ በጣም ደስ ብሎኛል። ለዚህ ነው ቤተሰብ ለሚያልፍ ቀን የማልፍ ቃላትን አትናገር የሚባለው አባባል ለዚህ ነው። ም ያው መጣላትም እንዳለ መታረቅም እንዳለ ደግሞ አስበን ክፉ ቃላቶችን ላለማውጣት እንሞክር። ቤተሰብ እኔ የእውነት በጣም ደስ ብሎኛል ማለት ነው የሩታ ቤተሰብ እና የአብሪሽ ቤተሰብ እንደዚህ ቅርታ በመባላቸው ማለት ነው። በቅርቡ ደግሞ ኢንሻአላ አብሪሽና ሜላት ደግሞ ታርቀው አንድ ላይ ቪዲዮ ሲሰሩ እምናይ ይሆናል ማለት ነው። የእውነት እዛ በዛ ሆኖ የቡና ጎረቤቶች ናቸው። በክፉ ዓይን መተያየት በጣም የሚደብር ነገር ነው። ስለዚህ በመታረቃቸው በጣም ደስ ብሎኛል። ሜላትዬ ጎበዝ ነሽ የእውነት ይህ ቅርታ ልብ ስላለሽ የእውነት በጣም አድርቄሻለው ማለት ነው። ሰላማችሁ አላይ አብዛልኝ። መልካም አዳር ብያለው። ላይክ ሺር ሰብስክራይብ ማድረጋችሁን እንዳትረሱ ባይ